የአዲስ አበባ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ሁለተኛ ዙር የአምስት ሚሊዮን ኮደርስ ሰልጣኞችን አስመረቀ። የአዲስ አበባ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ሁለተኛ ዙር የአምስት ሚሊዮን ኮደርስ ስልጠና የወሰዱ 127 ሰልጣኞችን አስመርቀዋል። በምረቃ መርሃ ግብሩ ላይ የኢኖቬሽን ና ቴክኖሎጂ ሚኒስትር ዴታ ዶክተር ይሽሩን አለማየሁ በዚሁ ጊዜ እንደገለጹት መንግስት የዲጂታላይዝ አገልግሎት አሰጣጥን ተደራሽ ለማድረግ እየሰራ ነው። በቴክኖሎጂ ክህሎት የዳበረ የሰው ኃይል ማፍራት አገልግሎት አሰጣጡን ዲጂታላይዝ ለማድረግ ወሳኝ መሆኑን ገልጸው የአምስት ሚሊዮን ኮደርስ ንቅናቄ አይቴክ ሚና አለው ብለዋል። ተቋማትን በመገንዘብ ሰራተኞቻቸው ስልጠናውን እንዲወስዱ የሚያደርጉት እንቅስቃሴ የሚደነቅ መሆኑን ተናግረው ሚኒስቴር መስሪያ ቤቱ አስፈላጊውን እገዛ እንደሚያደርግም አረጋግጠዋል። በምክትል ከንቲባ ማድረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ ከተማ አስተዳደሩ ዲጂታል የሆነ አስተዳደር እየዘረጋ መሆኑንም ተናግረዋል። በዚህ ሂደት የሰው ኃይል ማፍራት ወሳኝ በመሆኑ የአምስት ሚሊዮን ኮደርስ ስልጠና የሰው ኃይል በማፍራት ረገድ አይተክ ሚና እየተጫወተ ይገኛል ብለዋል። የአዲስ አበባ የሲቪል ምዝገባ ና የነዋሪነት አገልግሎት ኤጀንሲ ዋና ዳይሬክተር ዮናስ አለማየሁ ተቃውሞ የአገልግሎት አሰጣጡን ዘመናዊና ተደራሽ ለማድረግ የሪፎርም ስራዎችን እያከናወነ መሆኑን ተናግረዋል። የአምስት ሚሊዮን ኮደርስ ስልጠና ብቁ የሰው ኃይል ለማፍራት የተሻለ በመሆኑ እስከ ወረዳ ድረስ ያሉ የኤጀንሲው ሰራተኞች ስልጠናውን እየወሰዱ ነው።